ነዎላቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ማ የእሰኒና የማርቲ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? እኛ በጣም ደህና ነን እግዚአብሔር ይመስገን። እዚህ ጋር እንደምታዩም እንግዲህ ግራስ ብላይ ነን እና ወጣ የሚያምራል ቦታው። አዎ በጣም ነው የሚያምረው። እና የጠራሁት ዛሬ ቀን ለማርቲ ፍራንክ ወይ ለሙለሪዬ ፍራንክ አይደለም ወንድ ቤተሰቦቻችን እዚህ ጋር እናቶቻችን በእንሰራቸው እንጨት ለቀማ ተዋል። እዚህ ንድ የሚባሉ እነሱ ጋር ልንለቅም ነው። በጣም ቪዲዮ ልንሰራ ነበር። የመጣ ነው። አረስቡ ነው ግን እናቶቻቸው ሲለቅሙ ስለአየናቸው እናግዛቸዋለን፣ እናወራቸዋለን አንዳንድ ወሬዎች በጣም እንደው ቪዲዮ

አቢስ አትለቅምም።

በከተማ ማለት ነው አንተ አስብሰህ ገብተው እራሱ እታቸውም በደንብ ነው የሚጠብቁት። ያው እኛ እንደው ኑሮው ነው እና ሰው መሆን ነው።

ተፈጥሮ ደን የሚባል ለሰርግ ይቆረጣል። ይሄ ደን ነው ልማት ነው የሚባለው። አሪው ምግብ ብቻ ይባላል። አብይ አታግዛቸውም በል ናልጆ ጫወታው ላይ ናቸው። የእናቶቻችን ሕይወት እኛ ስራ ስንፈታ ተመችቶሻችን ወይ ቲክቶክ ላይ ወይ ደግሞ ፊልም ላይ ምናምን ነው የምናሳልፉት። እነሱ ግን ስራ እንደጨረሱ ወደዚህ ነው የሚመጡት። ስራ ማለት ነው ነው ወዲህ አየር ወክ ነው፣ መዝናኛም እንደ መዝናኛም ነው። ልጆች ግን አሁን ላይ ቲክቶክ ምናምን እየሸወዳቸው ነው ያለው። ሁ እያስቸገሩ ነው በስልክ ስልክ ይዞ ቁጭ በቃ አይ ጊዜ ካለ በኋላ ይገባናል እንግዲህ ያለ አየራት አዩ ደስ ሲል ያለ ቅዝቃዜ ቤት እኮ ተቃጥሎ ነው ያለው በጣም የሚያምረው

ዝሮግን፣ ደስ ይላል። ማዘጋ ደስ ይላል። ባለፈው አይቻቸው ነበርና በርቀት፣ ኧረ ይሄ ጸጉር ምንድነው እያልኩኝ። ዛሬ ግን ተገናኘን። እንግዲህ ነጭ ጸጉር፣ ኧረ በጣም ነጭ እኮ ተፈጥሮ። አንዳንድ አሁን በልጅነቱ ገና ነጭ የሚሆን አለ፣ በ በዘር ምናምን አላውቃ። አሁን የኔ እናት አምሳ ምናምን ገብታ እንደዚህ ነጭ አሳይሆን አልነበረም። የዘር ነው እንጂ የእድሜ ጉዳይ አይመስለኝም እንደዚህ ነጭ ሲሆን እና ይሄ ጸጉር እንግዲህ አየውስ ኛለቻሉ ምክንያቱም በዚህ ሰዓት ማንሄር በበዛበት የሰው ሰው ጸጉር ነው በዚህ ሰዓት ከተማ አጨናንቆ ያለው እና የተፈጥሮ ጸጉር እንደዚህ ደስ ይላል ልጃቸውን ግን ማየት ይፈልጋለሁ እንደ ማለት በጣም ቆንጆ ናቸው